ከዚህ በኋላ እኔ አገባኝም ሳይድ እንዳትከተለኝ እንዳትመጠ ሲፈጠር አታገኘኝም። እኔ እንደ እኔ ማለት በቃ በአጭሩ እኔ ከሳይድ ጋር መገናኘት አልፈልግም። እኔ በቃ በጣም ይቅርታ፣ ተመልካቾችንም ይቅርታ ጠይቃለሁ። በዚህ አጋጣሚ ተገናኙና ምትሉኛላችሁ፣ በጣም ይቅርታ ማለት ነው። አልገናኝም። የማልገናኝበት ምክንያት የራሴ ምክንያት አለኝ። ምክንያቱ ምንድን ነው? አንደኛ ስለ እኔ ስለ ወንዱ ልጅ ራሱ አውርቼ መልስ እንኳን አልሰጠበትን ዝም ምን ያለው ነውም አይደለምም ምናምንም ብሎ አብራርቶ አሰጠም ማለት ነው። ምክንያቱም አሁን አይደለም እንዳይል ችግር ነው፣ ነውም እንዳይል ችግር ነው። ስለዚህ አዩ ብቻ አይደለችም ችግር አዩ ደግሞ እንደምታየዋት ናት። እኔ ከአዩ ጋር እንደው ጭራሽ እኔ እንጃ የመኖር እኔ አዩ የባሌ ሚስቱ ሆና እንኖራለን የሚል ህልምም እንትንም የለኝ ማለት ነው ስለዚህ ከአዩ ጋር ከባለቤት ጋር ኖር፣ እኔን አትፈልገኝ፣ እኔን ተወኝ ነው ምሎ ባጭራ። እኔ ለሱመያ ማለት የምፈልገው ነገር ከዚህ በላይ እንዲዞር አታድርጊው ማለት እወዳለሁ። የምሬ ነው ጋይስ። በፍላጎቱ በፍላጎቱ እፈልጋለሁ ካለ ይፈልግ እንጂ እዚህ ቦታ ነኝ፣ እዚህ ቦታ ነኝ እያልሽ ሱመያዬ፣ ከአሁን በኋላ እንዲዞር አታድርጊው በቃ አንቺ ላይ ግፍ እንዳይጠራቀምብሽ ማለት ነው። በጣም እየዞረ ነው፣ እያየነው ነው። ያልሄደበት ቦታ የለም። አይሆንልኝም በቃ እኔ አዩ ጋር ሆኖ ይሄኛውም ነገር እንዳለ ሆኖ ግልጽ ነገር ሳላይ ከእሱ ጋር መቀጠል አልችልም ካልሽ ዝም ብለሽ የራስሽን ቪዲዮ ስሪ። እኔ ኮዛ ነኝ እዚህ ነኝ ምናምን እንደዚህ እያልሽ ከአሁን በኋላ እንዲዞር አታድርጊ፣ አታድርጊ እንደዚህ እያደረግሽ አታድርጊ። በራሱ ፈቃድ እኔ በቃ ሰላሜን አላገኘሁም ሚስቴን ልጆችን እስካላገኘሁ ድረስ አልቀመጥም ብሎ በራሱ ፈቃድ ከዞረ ይዙር እንጂ ሱመያዬ ካሁን በኋላ ካሁን በኋላ እንደዚህ አይነት ነገር እንዳታድርጊ እንደ እህት የመመክርሽ ነገር ሱመያ። እንግዲህ ጠበቅ ያለ ጠበቅ ያለ ና ቆረጥ ያለ ውሳኔ ይመስላል ዛሬ ለሴድ ያስተላለፈችው መልእክት አለ። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ መቀላቀል እንዳትረሱ ማለት ነው። እንግዲህ ንግስቷ ሱመያ ከሰይድ ጋር ተገናኝተው ታርቀው ማየት እንፈልጋለን እምንል ብዙዎቻችን ነን። ምክንያቱም ያው የበፊት ህይወታቸው ምናልባት ደስታቸው ቢመለስ ብለን በማሰብ መልካም ነገር በመመኘት ማለት ነው። ግን እንግዲህ ዛሬ ሱመያ ቪዲዮ ለቃለች። አይታችሁት ከሆነ እስከ መጨረሻው አይታችሁት ከሆነ ማለት ነው እስከዛሬ ና እና ሰይድ ነኝ፣ እዚህ ነኝ፣ እኔ እዚህ ነኝ እንደምትለው አይደለም ምላሹ። እኔ አልጠበቅኩም፣ በግሌ እውነት ለመናገር እውነቷን ነበር የመሰለኝ ና ምናምን ስትልና፣ እንግዲህ እያለች ያለችው ነገር እኔ ሰይድ ጋር መገናኘት አልፈልግም ብላ ምክንያቴ ናቸው የምትላቸውን አስቀምጣለች። ምክንያቶቿ ደግሞ አንደኛ ባለፈ የመለያለች ወንድ ልጅ አለው ብላ ቪዲዮ ሰርታ ነበረ። እሱም ይሄ ቪዲዮ ይሄ ነገር በሚዲያ የሚወጣ አይደለም። አንችን ላገኝሽና ላስረዳሽ ብሎ ነበር ያለፈው። እነሷም ያ አንዱ ምክንያቴ ነው። ስለዛ ውርቼ እሱ ምንም አይነት ነውም አይደለምም የሚል መብራሪያ ምንም የሰጠበት የለም። ዝም ብሎ ነው ያለፈው። እንደገና ደግሞ አዩ እኔ አዩ የሰይድ ሚስት ሆና እኔ በቃ አዩ የባሌ ሚስት ሆና እኔ እሷ ጋር መኖር አልችልም፣ እንደምታየዋትነት ብላለች። እንግዲህ ያው ብዙዎቻችሁ ሱመያ ሱመያ ሰኤድ አዩን ካልፈታ አትታረቀውም የምትሉ ብዙዎች አላችሁ። ይህ ነውን የሚታየኝ ሱመያ ላይ ማለት ነው ዛሬ እና ውድ ቤተሰቦቼ። ቢታረቁ በጣም ነበር ደስ የሚለኝ። ሀቂቃ ቢታረቁ በጣም ነበር ደስ የሚለኝ። ነገር ግን ሱመያ እኔ መገናኘት አልፈልግም። ና ና የምለው እኔ በቃ ሃሮ ሄጄ ሃሮ ማይ ሄጄ ና ያልኩት ከጎንደር እንዲወጣ እዛ ገብቶ የሆነ ነገር እንዳይሆንና፣ በእኔ እንዳይማሀኝ ነው እንጂ ምናልባት አልባት ብዬ እንጂ እኔ እሱን እሱ ለማግኘት ፈልጌ አይደለምና እኔ መገናኘት አልፈልግም ብላለች ማለት ነው። እውነት ለመናገር ያው ሰይድም ብዙ እየለፋ ነው። እንግዲህ ስለ ወንዱ ልጅ ምናምን ያለችው ነገር፣ ስለ ወንዱ ልጅ ምናምን ያለችው ነገር እንግዲህ እሱ ነው የሚያውቀው። ሚዲያ ላይ በጭራሽ አይወጣም። ሚዲያ ላይ ከወጣ የሰው ህይወት እራሱ ሊጠፋበት ይችላል። ከባድ ሚስጥር ነው። እና ደግሞ ይሄ እኔና አንችን ለማለያየት ያደረጉት ጥረት ነው እንጂ ሌላ ልጅ እኔ የለኝም ነው ያለው ማለት ቢኖረኝማ አላህ ቢልልኝ ብሎ ነው ያለፈው ነገሩን። ሱመያ ደግሞ በዚህ ነገር በቃ እሱን ላለማግኘት አንደኛው ምክንያቷ ይሄ እንደሆነ ነው የተናገረችው። አዩም ደግሞ ያው እንደምንመለከታት ናት። በቀና ብዬው ልንገናኝ ይመስሏት ነው እንደዛ። ትላንትና አሮጊት ምናምን እያለች ስታንቋሽሼ ነበረችው የነበረችው እያለች ነበረ እና ውድ ቤተሰቦቼ አዩ ናው እንደምናያት ናት። እውነት ለመናገር አዩ ከሰይድ ጋር ሆና ሱመያ አብራ ትኖራለች ማለት ይከብዳል። ሀቂቃ የማይሆን ነገር ነው ማለት ሁኔታዋ። እና ውድ ቤተሰቦቼ ሌላን ቪዲዮ አዳምጣችሁ ከሆነ ቡኒም አሮጊት እያለች ሱመያን ስትናገር ነበር። በዙሪያው የከበቡት ሰዎች ሱመያ ጋር እንዲገናኝ አይፈልጉም። ሲጀመር ማለት ነው አዩን ነበር እንጂ መንከባከብ የነበረብህ ያችን አሮጌት የምታባረረው ለምንድነው ስትል ነበር ቡኒ ማለት ነው። ቡኒም በቃ ምላሳቸው አንድ ነው። ጋይስ ይቅርታ አድርጉልኝና አንድ አይነት መንታ ምላስ ነው ያላቸው። እንደዚህ አይነት ንግግር እየተናገሩ እንዴት ነው አዩን እዚው ሱመያ የምትታረቀው? ይከብዳል ሀቂቃ ማለት ነው ሳይድ ካዩ ጋር ሆነው ሱመያ ታርቃ ከዚች እብድ ጋር ገና ለገናው እንደዚህ እየሆነች ያለች ሴት የመጀመሪያ ሚስቱ ናት እንኳ ብላ ሳታስብ በዚህ ልክ ለማንቋሸሽ፣ በሰይድ እንድትጠላ ለማድረግ፣ እሷ የበላይ ሆና ለመታየት፣ ይችኛዋን ዝቅ ለማድረግ የምታደርገውን ጥረት እያየን ነው። እና በዚህ ብትወስንም ምንም የሚደንቅ ነገር አይደለም። እኔ ግን ማለት የምፈልገው ነገር እንዳልኳችሁ ቢታረቁ ቢቀራረቡ እኔ በጣም ነው ደስተኛ ነኝ። በቃ ደስ ነው የሚለኝ፣ እውነት ትልቁ ምኞቴ ነው። ግን አይሆንም። እኔ ላገኘው ፈልጌ አይደለም። እዚህ ነኝ እዛ ነኝ የምለው ካለች፣ እኔ ለሱመያ ማለት ፈልገው ነገር ከዚህ በላይ እንዲዞር አታድርጊው ማለት እወዳለሁ። የምሬ ነው ጋይስ። በፍላጎቱ በፍላጎቱ እፈልጋለሁ ካለ ይፈልግ እንጂ እዚህ ቦታ ነኝ እዚህ ቦታ ነኝ እያልሽ ሱመያዬ፣ ካሁን በኋላ እንዲዞር አታድርጊው። በቃ አንቺ ላይ ግፍ እንዳይጠራቀምብሽ ማለት ነው። በጣም እየዞረ ነው እያየ ነው ነው ያልሄደበት ቦታ የለም። አይሆንልኝም በቃ እኔ አዩጋ ሆኖ ይሄኛውም ነገር እንዳለ ሆኖ ግልጽ ነገር ሳላይ ከእሱ ጋር መቀጠል አልችልም ካልሽ፣ ዝም ብለሽ የራስሽን ቪዲዮ ስሪ። እኔ ኮዛ ነኝ እዚህ ነኝ እንደዚህ እያልሽ ካሁን በኋላ እንዲዞር አታድርጊ አታድርጊ እንደዚህ እያደረግሽ አታድርጊ። በራሱ ፈቃድ እኔ በቃ ሰላሜን አላገኘሁም ሚስቴን ልጆችን እስካላገኘሁ ድረስ አልቀመጥም ብሎ በራሱ ፈቃድ ከዞረ ይዙር እንጂ። ሱመያዬ ካሁን በኋላ ካሁን በኋላ እንደዚህ አይነት ነገር እንዳታድርጊ እንደህት እንደዚህ አይነት ነገር እንዳት እንዳታድርጊ እንደህት የመመክርሽ ነገር ነው። ምክንያቱም ከቦታ ቦታ እየዞረ በኋላ ላንቺም ጥሩ አይደለም። እውነት ለመናገር ማለት ነው እና መፈለጉን በራሱ ፈቃድ ከፈለገ ይፈልግ። ግን አላህ ፈቅዶ ቢያገናኛችሁ አንቺንም ልብሽን አራርቶ ቢያገናኛችሁ በጣም ነው ደስ የሚለኝ። አላህ ካልፈቀደ ደግሞ እሱ ከፈቀደ ነው እንጂ አላህ ካላለ የሚሆን ነገር ስለሌለ አንቺን ባንድ ቦታ ተረጋግተሽ ከልጆችሽ ጋር ለመኖር ሞክሪ። በቃ በግልጽ በቃ ካሁን በኋላ እንዲዞር እንዲከተል ከቦታ ቦታ እንዲዞር አድርገሽ ቪዲዮ እንዳትሰሪ ነው የምለው። የኔ ጀግናነሽ የኔ ውድ እውነት ጀግናነሽ ጎበዝነሽ ከልጆችሽ ጋር አንድ ቦታ ላይ ቁጭ ብለሽ ጥሩ ለመረጋጋት ሞክሬ ነው ማለት ፈልገው። ውድ ቤተሰቦች መልካም ኞታችሁን መመኘታችሁን አትዘንጉ። መልካም ኞት ተመኙላቸው። አቂቀ ዛሬ ራሱ የበፊት ቪዲዮአቸውን እንዳጋጣሚ መጥቶልኝ እያየሁት ነበር እና እኔ በጣም ነው የሚናደደው ወላሂ። ያ ትዳር መፍረሱ እኔ በጣም ነው የምናደደው፣ ጋይስ ግን አላህ ካልፈቀደ የሚሆን ነገር የለም። እንግዲህ ሰይድም አዩም ከቤት ወታለች እያለች ነበር ያችኛዋ ጓደኛዋ፣ ያች እንደሷ ነገረኛ ጓደኛዋ ከቤት ስሄድ ቤት አላገኘኋትም፣ ስልኳም አይሰራም እያለች ነበር። ኮብላ የሚሆን ምንም ይሁን እንግዲህ አላሁ አለም ግን ኮብላ ሚሆን ምንም ሆን እንግዲህ አላህ ይወቀው። እንደዛ ያን ያክል የተሳፈጠች እኔ ከሰይድ ጋር ራሱ ሱመያ ምናምን ተውት ጋይስ፣ አብረው መቀጠል የሚችሉ አይመስለኝም። ይህንን ያክል ምላስ ከነጓደኛዋ ጓደኛዋ ይህንን ያክል ምላስ ተሸክመው አብረው የሚዘልቁ አይመስለኝም ግን እስከዛው እንግዲህ ይሁንላት ሱመያ የምትለው ሰይድ በቃ የእሷ ባልሆኖ ያዩ ባልሆኖ እኔ በዚህ ምላሷ ከእሷ ጋር መኖር አልችልም። ባሌ የባሌ ሚስት ሆነ አዩ እኔ መኖር በቃ ምንም አይነት ሀሳቡም የለኝም። የማይሆን ነገር ነው ነው ያለችው። ሌላኛው ምንድነው ያው እንዳልኳችሁ ልጅ አለው የሚባለው ነገር ነው እንግዲህ፣ እሱንም አላህ ያውቃል። እሱ ምንም አላለም። እሷ ግን በቃ እርግጠኛ ልጅ እንዳለው ነው እንትን ያለችው እና እንግዲህ አላህ ነው የሚያውቀው። ኸይሩ ነገር ይምረጥላቸው። ሱመያ ይባልሽበት አለ ይጠብቅሽ፣ ከነ ልጆችሽ ከክፉ ነገር ይጠብቅሽ። አንድ ቦታ ላይ ተረጋጊ። ካሁን በኋላ እንዲዞር ማድረግ እንዲዞር እንዳታደርጊ፣ ከቦታ ቦታ ከዛ ዚህ እንዲሄድ እንዴሽ እንዲዘዋወር እንዳታደርጊ የሚለው የኔ ምክር ነው። ጋይስ እናንተስ ምትላላችሁ? ማለት ካሁን በኋላ በሷም እሷ ማለት እኔ እኮ እዚህ ነኝ፣ ባህር ዳር ነኝ፣ ጎንደር ነኝ ምናምን እያለች እሱን እንዲዞር ማድረግ የለባትም ብዬ አስባለሁ ጋይስ። እኔ የምለው ይሄንን ነው። እናንተ የምትላላችሁ ማለትም፣ በቃ የማይሆን ነገር ከሆነ ዋናው ምክንያቷ አዩና ልጅ አለው የሚባለው ነገር አይደለም። ያንን ነገር ማስተካከል ከቻለ ያንን ነገር ማስተካከልና ግልጽ ማድረግ ከቻለ ግልጽ ማድረግ ከቻለ ሊታረቁ ይችላሉ። በቃ ይሄን ነገር አቋል ውሳኔው የሱ ነው። ማስተካከል ወደፊት የማስተካከል ጉዳይ የሱ ነው የሚሆነውና ናውድ ቤተሰቦቼ ዛሬ ማለት የፈለግኩት ይሄንን ነው። በያላችሁበት ፈጣሪ ጠብቃችሁ መልካም ቆይታ በሌላ ቪዲዮ እስከምንገናኝ ቻው።